ም ልጆቼ በእውነቱ አይጣል ነበርና መቼም የናፍቆቱ ማቀፍ መሳሳሙ ሰላምታ መስጠቱ እንግዳ ሲመጣ ይምጣብኝ ማለቱ ምናልባት ከባሰም እምባ መራጨቱ ነውና ባህሌ አልኩኝ ይምጣብኝ ቅሬ ተከብሮ እናንተን ሳገኝ በነሐሴ በብርዱ ሙቀት ስሰጡኝ በሐሴት ፈነደኩ በጣም ደሳለኝ። ዳግመኛ ልደቴ ሰርጌ መሰለኝ። ዶበና ትምህርት ቤት ብለው ከጠሩኝ ይኸው ምስረታዬ፣ አርባ ዓመት ሞላኝ። እውቀትን መግቤ ስንት አፈራሁኝ፣ የብዙ ምሁራኖች እናት ተባልኩኝ። ይመስገን ፈጣሪ ለዚህ ላበቃኝ። አዎ ዛሬን በቅፌ ጡቴን የሚዳብሱ ካገኙ የሚጠቡ ካጡ የሚያለቅሱ፣ ለስራ አልደረሱ ለትምህርት ያላነሱ መምህር የማይኖር እኔም ያለነሱ መስመር ቢስቱ እንኳ ፈጥነው የሚመለሱ ነጋቸው በእጃችን ሆነው የሚያሳሱ አሉ። ሕፃናት በፍቅር የሚያብቡ እኔን ከወደዱ በእኔ ከተሳቡ ትምህርት ከተማሩ ጽፈው ካነበቡ ጥበብ ካልተራቡ ነገን የሚያጠቡ ለእኔ ብቻ ሳይሆን ለሌላ የሚያስቡ ወላጅ የሚጦሩ የሚንከባከቡ አገር የሚገነቡም ሆኖም ግን ሆናም ግን አሁን ላይ ስሙኝ ወገኖቼ፣ ህመሜን ደብቄ በጣም ተጎድቼ መረሳት እንዳይኖር ሳልታከም ሞቼ እውነቱን ልናገር ከአንጀት አውጥቼ መዳን እሻለሁ መድኃኒት አግኝቼ መርምሩን አድኖ ናችሁ ሐኪሞች መቼም ታውቃላችሁ ቀባሪን ማርዳት ነው ምኑን ልንገራችሁ። ያኔ ቀደም ሲል ለጋሳለው በዕድሜ በግብዓት አቅርቦት ብታይም ደክሜ ድንጋይ ላይ ቢማሩም ጣውላ ጋድሜ መምህርና ተማሪ ባረጉት ጥረት በመማር ማስተማር ጠንካራ ሂደት እያስመዘገቡ አመርቂ ውጤት በጎበዝ ልጆቼ በገነለው ስሜ ስታወቅ የነበር ተማሪ አሸልሜ፣ ዛሬ ግን በውጤት ቁልቁለት አዝግሜ በመማር ማስተማር ሂደት ተዳክሜ ፈተና ፈትኖኝ አለሁኝ ታምሜ። ልፋውስ ልታደስ አድኑኝ ታክሜ፣ ልጆቼ ጎብዘው ጥሩ መስመር ይዘው ይመለስ ሰላሜ። አዎ ያኔማ በተማሪ ውጤት በልጆች ጉብዝና በመልካም ባህሪ ባላቸው ስብና ሲባል የነበረ ዶበና፣ ዶበና መቀጠል ሲገባው በነበረው ዝና ሊታወቅ ከዳዳው ዛሬ በስንፍና ካነሰው ውጤቱ በሚሰጥ ፈተና ከዚህ የበለጠ መታመን በጠና ከወዴት ሊመጣ ሚያሻው ሕክምና? ዛሬ ካልታከመ የዛሬ ስንፍና ትውልድን ይገላል ካንሰር ይሁንና መፍትሄውን ፈልግ ተው ንቃ ዶበና። ወገን ዘመድ የለኝ አባት የለኝም ስማ ልጄ እናም እምዬ ኢትዮጵያን ሀገር ተረካቢ በእውቀት ባህሪያቸው ጉዳይ አሳሳቢ ሆኖብኝ ስጨነቅ መፍትሄ ፍለጋ ዛሬ እየታየኝ የነገው አደጋ ወዲህና ወዲያ በሐሳብ ስላጋ እህህ እንደ ፈረስ በመሸ በነጋ ደግሞ እንደ ወፈፌ ብቻዬን ሳወጋ ለካስ ቀድሞ ሰርጾ የኔው እናንተ ጋር ጭንቀቴ ተዛምቶ ተጋብቶ ሁሉ ጋር ከገጠር ከተማ ከቆላስ ከደጋ ከአገር አልፎ ሄዶ ወዲያ ባህር ማዶ ልጆቼን ባላማ አዛምዶ አጋምዶ ከአጉራችን ሳይቀር ወጥቶ ከአፍሪካ አትላንቲክ አቋርጦ ካናዳ አሜሪካ ቀይ ባህር ተሻግሮ አረቡን አዳርሶ የአብራኬ ልጆችን በሞላ አቀስቅሶ በአገር ፍቅር ስሜት አንጀትን አላውሶ በእኔ ትዝታ አባብቷስ ልቅሶ። እኔ እናታችሁ ትምህርት ቤታችሁ የህይወት ምዕራፍ አንዱ ገጽታችሁ የገጠመኝ ይክል የገጠመኝ ችግር መሆኑን አውቃችሁ የትውልድ የሀገር የአገሬም የእኔ ነው ብሎ በመቆርቆር አይ መማር ደጉ መውጣት ከጨለማ መክራችሁ ዘክራችሁ ነድፋችሁ ዓላማ መንፈስና ስጋን የሚያጣጥ የሚያስማማ አርአያነት ያለው ላየውም ለሰማ። የዶበና ትምህርት ቤት የቀድሞ ተማሪዎች መምህራንና እንዲሁም ወዳጆች በማለት በስሜ ማህበር ተቋቁሞ ትውልድን የማልማት ራዕይን ተልሞ የሚሰራ ለወገን ሆኖ ከመንግስት ህዝብን አስተባብሮ አድርጎ ባለቤት መርህን ተከትሎ የሚጥል መሰረት ከዚህ በላይ የታ ለእኔን ያስደስት የአርባ የአርባ ዓመት ድካሜ ታላቅ በረከት የማስተማር ጥቅም ማያ መስታወት በምርት ተሞክሮ ሌሎች የሚቀስሙት ታዲያ ይህ ማኅበር የማስተማር ጥቅም ማየ ያልኩት ለጋ ነው አጽኑት፣ ተንከባከቡት፣ አንድነት ኃይል ነው። ቆሙ በህብረት ሁሉም ለቁም ነገር ይብቃል ለልማት አተ ብሏል ዛሬ ሲጣል መሰረት፣ ግቡ እስኪመታ ግፉ ወደፊት እንደ ተጀመረ በዚሁ ግለት። ሸብረክ እንዳትሉ ሲገጥም ጠላት፣ የነብር ጭራ ይዞ መቼም አይለቁት ይታወቃልና